እኔ መቻዩ እኔ የተሰማውኝ መምጣታቸውን ነ እንዴ ቡርኬና ሀይሚ መተዋል፣ እንኳን አትሉኝም። በጣም ታዘብኳችሁ። ነገሩ ስራ ቢዚ ነበርኩኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል የተከታታይ ሰላማችሁ ይዛልኝ በያላችሁበት። እውነት ፍፄ ታቃላችሁ። ከዚህ በፊት ተናግሬያለሁ ስለ ፍፄ። በነገራችን ላይ ከቡርኬና ከሀይሚ ጋር የሚመጡ በተለይ ደግሞ ሀይሚዬን ሰፖርት የሚያደርግልን እናንተም ሰፖርት አድርጉ፣ በፍቅር ተንከባከቡ ምናምን ነገር ልነበረ እውነት ዛሬ ፈገግ እንድል አድርጎኛል ከሚባለው በላይ ማለት ነው። ሁልጊዜም ጊዜም ሀይሚዬ እንድትጎዳ አይፈልግም ከሚባለው በላይ እንደዛው ብሩኬም እንዲጎዳ አይፈልግም ከሚባለው በላይ ደግሞ ብሩክ ሀይሚን በጣም ያዳምጣታል። እንደ ልጅ ነው የሚሰማት ማለት ነው እና ውዶች ዛሬ በቤቱ ብሩኬን እና ሀይሚን ይዟቸው መቶ ፍፄ ለማነጋገር ሞክሮ ሁሉ የተፈጠረውን ነገር ሀይሚጌ ጋም ስህተት እንዳለ ብሩኬም ጋር ልክ እንዳልሆነ ተነጋግረው ችግሩን ለመፍታት የሄዱበት ርት በጣም ደስ የሚል ነው። በተለይ ደግሞ የፍፄ ንግግር በጣም ነው አንጀቴን ያራሰው። ሲጀመርም ፍፄ ንግግር አዋቂ ብስል ነው እላለሁ፣ ሁልጊዜም ከበፊቱም እላለሁ እኔ እና እኔ ይመቸኛል የሆነ ረጋ ብሎ ነገር የሚጥለው ነገር በጣም በጣም ይሆናል ል አግባብ ያለው ነገር ነው። እና ይመች ፍፄ ይህንን አንደበትን ግን እንዳትቀይረው እና ይህን መልካምነት እና ይህን አመለካከት ግን እንዳትቀይረው። በፈጠረ ይህንን ነው ማለት እንፈልገው ውዶቼ ቅማማ ስህተት እንዳለባት ብሩኬም ደግሞ ሀይሚን መረዳት እንዳለበት ነገሩ ያለፈ ነው። ከዚህ በኋላ ያለፈን ነገር ደግሞ አንስታችሁ መጨቃጨቅ እንደሌለባቸው መግባባት እንዳለባቸው ነገሩን ራሳቸው ብቻ መፍታት እንዳለባቸው ወደ ነበሩበት ቦታ እንዲመለሱ ምናምን ነገር ያው ሁለቱንም መካክሮ እግዚአብሔር ይመስገን ሀይሚም ተጠርታ ብሩኬም ተጠርታ በፍፄ ቤት ያው ለመታረቅ በቅተዋል ማለት ነው። የዚህ ሁሉ ውጤት ደግሞ ፍፄ ነው። ሌላ ጓደኛ ቢሆን ኖሮ እንደውም ነገሩን አባብሶ እሷ እንደዛ አርጋ እንዴት እንዴት ይቅርታ ታረግላታለ እንዴት ባንተ ላይ ምናምን ብሎ አያይዞ እንደም ነገሩ ሲያቀጣጥር ይኖር ነበረ። ብሩኬ ግን ማለት ፍፄ ግን በጣም መልካም ሰው ነህ፣ ቀጥልበት ነው ማለት የምፈልገው ነገሮቹን እንዴት አቅልሎ እንደፈታቸው በጣም ነው እኔ ደስ ያለኝ አስደሰተኝ ማለት ነው። እግዚአብሔር ይመስገን። ሀይሚዬ ይሄ ፈገግታች ስለተመለሰ፣ ብሩኬ ደግሞ ተረታሃት ይቅርቷን ስለተቀበልካት ከሚባለው በላይ ደስ ብሎናል። እውነት ከሚባለው በላይ እንደዚ ተቃቅፋችሁ እንደዝስ ፈገግ ብላችሁ ማየት የናፈቅን ብዙ ነበረን። በጣም ከሚባለው በላይ ደስ ብሎኛል። ይሄንንም ለማየት ስትጓጉ የነበራችሁ ነገሩ እንዳይከር ወደ ነበረበት ቦታ እንዲመለሱ ስትጥሩ ለነበራችሁ ለብሩኬና ለሀይሚ ምርጥ ወዳጆች እንኳን ደስ አላችሁ። በዛ አጋጣሚ ማለት እፈልጋለሁ። ሀይሚዬ ደግሞ ከዚህ በኋላ ምንም ነገር ለቡርኬ እንደማትደብቂው ምንም ነገር እንኳን ቢፈጠር ቀድመሽ ለቡርኬ እንደምትነግሪው ፍጹም፣ አለ እናምንብሻለን። ባክሽ ሀይሚዬ፣ እንደዚህ የሚያናድድ ነገር አንቺን የሚጎዳ ነገር አታድርጊ። ይሄ ማለት ምን መሰለሽ፣ አንዳንድ ጊዜ ቀላል ናቸው ብለን ያይናቸው ነገሮች ይገናሉ ሳናስባቸው ሰውን ይጎዳል። የማንለው ነገር ሳናስበው የምንወዳቸውን ሰዎች ይጎዱብናል። እና ብሩኬ ደግሞ ከምንም በላይ ለአንቺ ከማንም በላይ ቅድሚያ አስፈላጊ ሰው ነው አይደል? አስፈላጊ ነው ብለሽ ያስቀመጥሽው ሰው ነው። ስለዚህ የአንቺን አስፈላጊ የሆነሽን ሰው ለነገ ላይ ህይወቶች መጉዳትም ማስቀየምም የለብሽም። ነገሮቹን ለመፍታት በቃ ምንም ነገር ከሱ የተደበቀ ነገር እንደማይኖር ከዚህ በኋላ እንተማመንብሻለን። በእርግጠኝነትም ይሄ ፕራንክ ነው። ምናልባት ልትናገሪም ትችላለሽ። ብትናገሪ ግን በጣም ምርጥ ነው፣ እንደኔ ማለት ነው ሀይሚዬ። ምክንያቱም ምን መሰለሽ እዚህ ጋ ብዙ የሚቀየሙ ሰዎች ሊኖሩ ይችላሉ፣ የብሩኬ ወዳጆች። አሁን ለምሳሌ ብሩኬን በጣም የሚወዱት አሉ፣ ሀይሚን በግል በጣም የሚወዷት አሉ። ባልሳሳት፣ ከተሳሳትኩኝ አርሙኝ ቤተሰብ። እነዛ ብሩኬን በጣም የሚወዱት እንዴት እንደዚ ታደረጋለ ምናምን ይሆናል። ሌሌ የራሳቸው የሚያፈልቁት ሀሳብ አለ። ነገር ግን እንግዲህ ከብሩኬ በላይ ደግሞ ሀይሚን የሚያውቃት ሰው የለም አረለ። አጠገቡ ያለች ሴት ናት። እሱ ካመነባት እሱ ከተማመነባት ምድረ ጠንፊዎች ተንጫጩ። ይሄ ነው ይመልስ ባጭሩ ማለት ነው። ተንጫጩ፣ ተተረማመሱ፣ ተላቀሱ እንዲሁም ተላቀሱ እንዲሁም ተላቀሱ ለቅሶ ተቀመጡ። ለእሶ ቤት ብፌ አይደለም የሚጣለው፣ ምናምን ነገር አው ብፌ ጥላችሁ ምናምን ተቀመጡ። እንደዛ የምታደርጉ ማለት ነው። ብሩኬ ሀይሚን ካዳመጣት፣ ብሩኬ ለሀይሚ ይቅርታ ካደረገላት፣ ይሄ ነገር እሱን የማይጎደው ከሆነ አይጎዳኝም ይሄ ከዚህ በኋላ ምንም ልትደብቀኝ አትችልም ብሎ ከተማመነባት፣ እናንተ ምን ቤት ናችሁ? ለእነ ጠንፊዎች ማለት ነው። ከበደ ደግሞ ሁለተኛ መተክ ማስፈራራትም የለብም፣ አጠገቧ ራሱ መድረስ የለብም። እዛው ሄደሃል ሄደሃል። እንደው እንደው ዛሬ በጣም ነው ደስ ያለኝ ማለት ምን መሰላችሁ፣ ስላላዩት በጣም ደስ ብሎኛል። ከበደን ስላልመጣ ስላላዩት በጣም ነው ደስ ያለኝ። ፍፄን ስላዩት ደግሞ በጣም ደስ ብሎኛል። ለምን ሰላም አብሳሪ ነው፣ እግዚአብሔርን ነው የምላችሁ እና በጣም ሰላማዊ ሰው ነው እና ሰላምም ይኸው ፈጥሯል በእነሱ መሀል ተገኝቶ ከእግዚአብሔር ቀጥሎ ማለት ነው። እግዚአብሔር እነዚህ ልጆች እግዚአብሔር ነው ያገናኘ። እግዚአብሔር ያገናኘውን ደግሞ ማንም ሰው ሊለዩ አይችልም። ማንም ሰው ማንም ምንም ቢመጣም ማንም ሊለዩ አይችልም እና መልካም መንጫጫት ማለት ፈልጋለሁ። በዚህ አጋጣሚ ላይክ፣ ሼር አድርጎ አሳብከት ካላችሁ በኮመንት አስቀምጡ። ሀይሚዬ እኔ እናት ደግሞ ዛሬ ኮፍያ ምናምን ጣል አድርጋ ምናምን ከበደ እንዳይሽ ነዋ የኔ ቆንጆ ለማንኛው ይመችሻረ እንደው አንቺ ምን እንደምል አላቅም ምን የአንቺ ፍቅር እንደዛ የሚያንገበግበኝ ለምን ይሆን ትላላችሁ የአንቺ ውዴታ ሰው ውዶቼ የሆነ የሚያናድድ ነገር አድርጎ ትጠሉታላችኋ ንድድድድ የሚያደርግ እኔ ደግሞ ሀይሚ ምንም ነገር ብታደርግ ውዴት ይጨምርብኛል ለምን እንደሆነ አላቅም። እንደ ውዶቼ እኔ አላቅም ማለት እኔ ምን እንደምን አላቅም። ተውት በቃ ተውት። ከዚህ በላይ ምንም ጨ